ከፍተኛ ድካም ካለባችሁ ምንም አይነት ስራ ሳሰሩ የሚጫጫናችሁ ወይም እንቅልፍ የምታጡ ከሆነ ኩላሊት ሕመም ሊሆን ስለሚችል ችላት በሉት። ዛሬ የምንመለከተው ኩላሊታችን ችግር ላይ እንዳለ የሚጠቁሙ አምስት ምልክቶችን ነው። እነዚህ ምልክቶች ካሉባችሁ በአፋጣኝ ወደ ሐኪም ቤት እንድትሄዱ ይመከራል። ሰላም ሰላም! ሙዴ ዋራክ ዩትዩብ ቻናል ተከታዮች እንዴት ናችሁ? ከክፉ ይሰውረንና ዛሬ የምናወራው ስለ ኩላሊት ሕመም ነው። ኩላሊት በሰው ልጆች ጤንነት ውስጥ እጅግ ወሳኝ የሚባል የሰውነት ክፍል ነው። መሰረታዊ ስራው በሰውነት ውስጥ ያለውን ቆሻሻ ማጣራት እና በደም ውስጥ ያለውን ከፍተኛ ፍሳሽ በሽንት መልክ እንዲወገድ ማድረግ ነው። የሰውነት ፍሳሽ ማመጣጠን፣ የደም ግፊትን መቆጣጠር ዋነኛ ስራዎቹ ናቸው። የሚከተሉት ምልክቶች ኩላሊታችን ችግር እንደገጠመው ሊያመለክቱን ይችላሉ። የመጀመሪያው ሽንት ላይ ያለ ለውጥ ነው ለምሳሌ ቶሎ ቶሎ መሽናት ወይም ለረጅም ሰዓት ያለ መሽናት፣ በተደጋጋሚ ሌሊት ለሽንት መነሳት፣ በጣም አረፋማ የሆነ ሽንት መሽናት፣ ሽንት ላይ ደም ማየት ወይም ለመሽናት መቸገር፣ በምንሸናበት ጊዜ ህመም የሚሰማን ከሆነ የኩላሊት ህመም ሊሆን ይችላል። ሁለተኛው ድካም ነው። ከባድ ስራ ሳንሰራ በከፍተኛ ሁኔታ የድካም ስሜት ከተሰማን፣ የአቅም ማጣት እንዲሁም ቀላል ስራ እንኳን ለመስራት መድከም ምልክት ሊሆን ይችላል። የኩላሊት ህመም ምልክት የሆነው ድካም በቂ ረፍት እንኳን ብናረግ አይጠፋም። እንዲህ አይነቱ ድካምም የኩላሊት ህመም ምልክት ሊሆን ይችላል። ሶስተኛው የቆዳ መድረቅና ማሳከክ ነው። ቆዳ ላይ የሚታይ አዲስ ነገር ምናልባት የኩላሊት ህመም ምልክት ሊሆን ይችላል። ኩላሊት በአግባቡ ሰውነታችን ውስጥ ያለውን ቆሻሻ ማጣራት ሲያቅተው፣ ቆዳችን መድረቅ ወይም ደግሞ ማሳከክ ይጀምራል። በኩላሊት ህመም ምክንያት የሚመጣ ማሳከክ በጣም ከፍ ያለና ሙሉ ሰውነትን የሚያካልል ነው። በተለይ ማታ ላይ ጠንከር ያለ ይሆናል። ቆዳችን ሊገረጣ ወይም ደግሞ ነጣ ሊል ይችላል። አራተኛው በጥፍር ላይ የሚታይ ለውጥ ነው። የኩላሊት ህመም ጥፍር ላይ ለውጥ ሊያመጣ ይችላል። ብዙ ጊዜ የጥፍር የላይኛው ክፍል ነጭ ሆኖ የታችኛው ፒንክ ወይም ደግሞ ቡናማ ከለር ሊሆን ይችላል። አምስተኛው እብጠት ነው። ኩላሊት በሚጎዳበት ጊዜ ፈሳሽ በአግባቡ ማስወገድ ስለማይችል እብጠት ይፈጠራል። በዚህ ምክንያት እጅና እግር ላይ፣ ቁርጭምጭሚት ላይ እብጠት ሊፈጠር ይችላል። በተጨማሪም የፊት ማበጥ፣ በአይን ዙሪያ ውሃ ያዘለ ጠቆር ያለ እብጠት ሊኖር ይችላል። የኩላሊት ህመምን ምን ሊያመጣው ይችላል? የመጀመሪያው ተላላፊ ያልሆነ በሽታዎች የስኳር ህመም ወይም ከፍተኛ የሆነ የደም ግፊት ወይም ደግሞ ኩላሊት ላይ በሚፈጠር ኢንፌክሽን። ሌላው ደግሞ የኩላሊት ጠጠር፣ መድኃኒቶች፣ መርዛማ ነገሮች ኩላሊትን ሊጎዱት ይችላሉ። ኩላሊታችንን እንዴት ልንጠብቀው እንችላለን? የመጀመሪያው የመጀመሪያውና ዋነኛው ጤናማ የኑሮ ዘይቤ መከተል ነው። ይህ ማለት የተመጣጠነ ምግብ መመገብ፣ ሶዲየም ያለባቸውን ምግቦች ወይም ጨው መቀነስ፣ ካልተፈተገ እህል የተዘጋጁ ምግቦችን መጠቀም፣ አትክልትና ፍራፍሬዎችን ማዘውተር፣ በቂ ውሃ መጠጣት፣ በቋሚነት ቀለል ያሉ ስፖርቶችን ማድረግ ነው። ሌላኛው የኩላሊት ህመም ምልክቶች ወይም ደግሞ ሌሎች ለውጦችን ስናይ ወደ ሐኪም ቤት መሄድና ተላላፊ ያልሆኑ በሽታዎች ካሉ ደግሞ ተገቢውን ክትትል ማድረግ አስፈላጊ ነው። ፈጣሪ ከክፉ ሁሉ ነገር ይጠብቃችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ኮሜንት ማድረግን እንዳረሱ